አታስፈልገንም አንፈልገህም፣ ልታየንም እንዳትሞክር ስትል የመጀመሪያ ልጁ ሳምሶን ታደሰን ወይንም ቤቢን አስጠነቀቀችው። ውደ ዩቲዩብ ቻናል ለቤተሰቦች አባቷን ደፍራ ይህን ያህል ልታስቀይም የቻለችበት ምክንያት ምን ይሆን? ሲቀጥል በገዛ መኖሪያ ቤታቸው ውስጥ የተቀረጸ ቪዲዮ እንዴት ሊወጣ ቻለ? ማንስ ቀረጸው? ውደ ዩቲዩብ ቻናል ለቤተሰቦች በቀረበበት ሚዲያ ሁሉ ልጆች አሉን፣ መጣላታችን ኖርማል ነው ለልጆቻችን ስንል ግን እናልፈዋለን ሲል የሚሰማውን ቤቢ ልጆቹን በምን መልኩ አስቀየማቸው? በዚህ ቪዲዮ ላይ አብረን የምናይ ይሆናል። ወደ ዩቲዩብ ቻናል የቤተሰቦች እንዴት ናችሁ? ልኝ እንሰቅ ሚዲያ ላይ ቤተሰብ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉልኝ ቤተሰብ እንሆን። ከእናንተ የሚቀነስ ምንም ነገር የለም ሰብስክራይባችሁ ግን ለኔ እጅግ በጣም ያስፈልገኛል፣ እና ሰብስክራይብ ላይክ፣ ሼር ማድረጋችሁ እንዳትረሱ። ኮመንት ሴክሽን ደግሞ የእናንተ ነው። ስህተቱ የሴፉ ፋንታውን ነው። ምክንያቱም በፊት ላይ በሄኖክ ድንቁ ላይ ሁላችንም እንደምናውቀው ሄኖክ ድንቁም ከሜላት ጋር በነበረ ጊዜ እንዲህ አይነት ቮይሶች ተለቀውበት ነበረ። ከሌላ ሴት ጋር ችት ሲያደርግ የነበረበትን ወይንም ከእሷ በፊት ቮይስ ሪከርድ ወጥቶበት ነበር እና እያንዳንዱን ቮይስ እያሰማ ነበረ። ይሄ ድምፅ ያንተ ነው እንዲ ያልከው እሱ እውነት ነው ሲል የነበረው እና አሁንም ቤቢም ላይ በቲክቶክ ሁላችንም እንደምናውቀው ላይቭ ሪከርዶች ነበሩ ን የእሱ እንደውም እንትን ነበረው በቪዲዮ ምናምን ነበር እና ያንን ሁሉ እየሰማ ለምንድን ነው ለቤቢ በዚህ ልክ ከቨር ሊያደርግ የፈለገው? ሴፍ ፋንታውንስ በራሱ ሲቀጥል፣ ቤቢ ይሄ ሁሉ እያንዳንዱን ሴፕ ስለራሱ እኔ እንዲነኝ እኔ እንዲነኝ እያለ በፕራውድ ሲያወራ ሴፉ ዝም ማለት አልነበረበትም። ምክንያቱም ሰው ሁሉ በጮኸ ቁጥር ያንን የሚያምን የኢትዮጵያ ሕዝብ አለ ብዬ አላስብም። ሲቀጥል ደግሞ ለልጆች ለልጆች የሚል ከሆነ ለምንድን ነው ልጆቹን ሳያገኛቸው ሚዲያ ላይ የመጣው አንድ ወር ሁለት ወርም ይሆን አንድ ሳምንት ለቫኬሽን ወጥቷል። ምንም ችግር የለውም። ነገር ግን በዚህ ልክ ለልጆቹ የሚጨነቅ አይነት አባት ከሆነ ለምንድነው ልጆቹን ሳያገኝ ወደ ኢንተርቪው የሄደው? ኦኬ። ሲቀጥል ደግሞ በዚያ ሰዓት ላይ ያ ቮይስ የወጣው ቮይስ ሪካርድ ወጥቶ የነበረው አሜሪካ ላይ እያለ ነበረ ከችታ አርጓል ተብሎ እዛ እያለ ነው ድምጽ የወጣበት ና ለምንድን ነው ይሄን ሁሉ ማለት? ከልጅ ይበልጣል ያ ክብር። አሁንም ውዴ ዩቲብ ቻናል የቤተሰቦች በተለያዩ የቲክቶክ ፔጆች ላይ እንደምታውቁት አታስፈልገንም ስትል የመጀመሪያ ልጁ ስታስቀይመው ሪከርድ ተደርጎ ቪዲዮ ወጥቷል። እና ይሄ የሚወጣበት ምክንያት ምንድን ነው? ቤቢ በድፍረት ሊያገኛቸው ቤት ድረስ ይሄዳል እና በቃ አታስፈልገንም አትምጣ ምናምን ነገር ብለውታል። ምክንያቱም የመጨረሻ ልጁ አይሚን ሶስተኛ ሁለተኛ ልጁ እንደው ምንድን ያለችው አንተ ለእኛ ብታስብ ኖሮ እኛ ባለንበት እንትን ውስጥ ቤቱ አይሸጥም አይነት ስክኝስን ያለችው፣ እና እሱ ግን የሄደበት ዋና ታርጌት እነሱ ማግኘት ሳይሆን ሁላችሁም እንደምታውቁት በተለያዩ ሶሻል ሚዲያዎች ላይ ከፍቻቸውን በፊት የተሰጣቸው ጊፍት ምን እንደነበረ ሁላችን የምናውቀው ነበር እና የዳጊ እናት ሁለቱ ሲጋቡ በስጦታ መልክ ለዳጊ ቤት ሰጥታሳለች እና ያን ቤት ቤቢ ሼር ማድረግ ፈልጓል በዚህኛው ፍቺ ላይ ይመለከተኛል ሲል ጥያቄ አቅርቦ ነበር እና ፍርድ ቤቱም ውሳኔ ለመስጠት ቀጠሮ ሰጥቷቸው እንደነበረ ሁላችንም የምናውቀው ነው። ይሄ ሀሳብ በሶሻል ሚዲያ የወጣ ነገር ስለሆነ ያልሰማ ሰው አለ ብዬ አላስብም። ነገር ግን ቤቢ ያጠፋው ነገር ምንድን ነው? አንደኛ ልጆች እያሉ ባይሆን ቤት ድረስ እንደዚህ ሰትል ያደረገ ነገር ማይኖር ከሆነ፣ ኦፍኮርስ ሕጻናትን አስቀምጦ እንደዚህ አይነት ነገር ማውራት በጣም ሪስኪ ነው ሊሆን የሚችለው። ስለዚህ ሁለቱ ተነጋግረው፣ በነገራችን ላይ ትዳር ላይ ይሄ እንትና ልክ ነው እንትና ልክ አይደለም የሚለው ነገር ሳይሆን ዋናው ታርጌቱ ሁለቱን እኛ ይመለከተን ነው። ነገር ግን ዳጊም እንዳለችው ነው፣ በዚህ ሕይወት ላይ በጣም ብዙ ነገር ለፍቼበታለሁ፣ ቢሳካ ደስ ይለኛል፣ ማይሆን ከሆነ ግን ልክ እንደ ገኒ እና እንደ ረዳት ፕሮፌሰር ሙሉ ጌታ ሆነን ልጆቻችንን ብናሳደግ ደስ ይለናል ስትል በጣም እንደለፋችበት ህይወቷን በጣም በቃ ቢሳካ ደስ እንደሚላት እና ብዙ ፈርቶች እንዳደረገች ምንም የሚደበቅ እውነት አልነበረም። ያኔም ግን ቤቢ ምንም አልተናገረም፣ አው አልተናገረም። ዳጊ ግን በልበ ሙሉነት አብሯት እያለ ለህይወቷ ምን ያህል ዋጋ ጥግ ድረስ እንደከፈለች በደንብ አብራርታን ሁላችንም ሰምተናል። ነገር ግን ቤቢ በቀጣይ ቀን ብቻውን መጥቶ እኔ ጥሩ ባልነበርኩ፣ እኔ እንደዚህ ነበርኩ፣ እኔ እንደዚህ ነበርኩ ካለ እሷ ብዙ ሚዲያዎች ላይ ስታወራ ሰምተናል። አዎ ይሄ እንደዚህ ሆኗል። የቤቢ ጥፋት ነው የዳጊ ጥፋት ነው የሚለው አይመለከተንም። ነገር ግን ያው ሶሻል ሚዲያ ላይ የወጣ ህይወት ስለሆነ ዳጊም ለቤቢ ያላትን ክብር በተለያዩ ሶሻል ሚዲያዎች ላይ ምን አይነት ባል እንደሆነ ስታወራ ሰምተናል። ደሪቨርስ ደግሞ ቤቢም እንደዛው ስለሷ በጣም ባልተለመደ አማርኛ ሲያሞካሻት ሰምተን እናውቃለን። ይሄ ማለት የአርቲስቶች ላይፍ ነው። ጀስት ቤቢም ልክ ነው፣ ዳጊም ልክ ናት። ይሄ ጸብ እንዳለ ያኔ እናውቅ ነበር አናቅም። ሁለቱም ያለውን ጸብ በዚህ ልክ ማብራራት አይችሉም ማለት ነው። ኦኬ። ስለዚህ ፍቅራቸውን ነው ሊያወሩ የሚችሉት እንጂ አይ እንዲ ይበድሉኛል፣ ይሄ ነበረ ምናምን አይሉም። ስለዚህ ያኔ የነበረው ላይ አሁንም እሱ ወጥቶ እኔ እንዲህ አይነት አባት ነበርኩ፣ እንዲህ ግዴታ ነው። አባት መሆን ግዴታ ነው፣ ምክንያቱም በቃ እሷ እናት ነው ልትሆን የምትችለው እንጂ አባት መሆን አትችልም። እሷም እናት እንዲህ አይነት እናት ነኝ ምናምን ካለች ያ ግዴታው ነው፣ ምክንያቱም እናት መሆን ነው የምትችለው እንጂ አባት መሆን አትችልም። ይሄ ማለት ምን ለማለት ፈልጌ ነው? ዲ ዩቱብ ቻናል የቤተሰቦች እኔ ምርጥ እናት ነኝ ልል አይችልም። ቤቢ አይደለም፣ በቃ ምርጥ አባት ነኝ ነው ልል ይችለው ከሆነም ነው መሆንም አለበት። ምክንያቱም አባትነቱ ለልጆቹ እንጂ ለዳጌ አይደለም፣ አይደለም። አንድ የማይገባን ነገር ምን መሰላችሁ? ዲ ዩቲብ ቤተሰቦች፣ አባትነት በቃ ዋጋ መክፈል ካለብህ ከፍለ መኖር ያለብህን ያህል ከፍለ ትኖራለታ ስት በቃ ምንም። ይሄ እንዲህ አይነት አባት ነበርኩ እሷ ስራ ስትሄድ እንደዚህ ክለብ ስትሄድ ክለብ ሄደችው እኮ ልጅ አስጠብቃ፣ አለመጨፈር አይደለም አይደል? እንደዚያ ነው የሚመስለኝ። ማለት በጣም ቤት ውስጥ ልጆችን በመጠበቁ ምናምን ፕራውድ አድርጎት ሲያወራ ነበር። ዘሪቨርስ ደግሞ እኮ እሷም እሱ ስራ ሲሄድ ያንን ስታደርግ ነበር። እናት ስለሆነች እሷ ግዴታዋ ነው፣ እሱ ደግሞ ስራ ወጥታ እሷ በዛ ሰዓት እንጂ የማድረግ ነበረበት። እንዴት ነው ፊክስ ሊደረግ ቢገባው፣ ማለት ፓርትነርሺፓቸውን እኮ በደንብ ይሄ በቃ፣ መጀመሪያ ሲገቡ ሁለት ሆነው ገቡ፣ ደን ሁለት ሶስት እያለ ልጅ መጣ አምስት ሆነ። እንደ ፋሚሊ ነው የሚቀጥሉት ሰው። ይሄ ማለት ምን ማለት ነው? የአንዱን ጉለት አንዱ እየሞላው፣ አንዱ የማይችለውን አንዱ እየተገበረ ነው መኖር። ምክንያቱም እዚህ ጋ ለእሷ ደስታ ብቻ አይደለም፣ እዛ ጋ እሷ እየለፋች ያለች፣ እዚህ ጋ ህይወት የሚባል ነገር አለ። ኤኒ ሀው አሁን ላይ ታላቅ ታላቅ ልጃቸው በጣም አያንቱ ምናምን በሚል የቲክቶክ ፔጅ ላይ በጣም በሚያሳዝን ሁኔታ ስታወራ ነበረ እና አንተ እዛች ሚዲያ ላይ ወጥተህ ለአንድ ለሰላሳ እና ለአርባ ደቂቃ ኢንተርቪው ስምህን ገንብተሃል። ይሄን ሁሉ ዓመት የለፋሁበትን ስሜን መጥቼ ባለመናገሬ እንዲሆኛለሁ እንዲገብቻለሁ ስትል ነበረ እና በተደጋጋሚ ልጆቼን ልጆቻችንን ምናምን ስትል ነበር። ያንን ካልክ ለልጆች የምትጨነቅ ከሆነ ዝምታን መምረጥህ ይሻልህ ነበረ። ምክንያቱም አንተ እዛች ጋር የተናገርካት ነገር ወይንም በተደጋጋሚ እናታችንን ስታዋርዳት የነበረው እያለች ነበር እሷ እንደውም ስትሰማ ስትናገር የነበረው እና እናታችንን ካዋረድካት የአንተን አባትነት አንፈልገውም፣ አታስፈልገንም። ማውራትም ካለብን እዚሁ አብረን እናወራለን፣ አታስፈልገንም ስትለው ነበረ። አንተ ስሜን ስትል ስትጨነቅ እንደነበረው ሁላ እኛም ደግሞ ትምህርታችንን እንዳንማር ጓደኞቻችን ፊት እንድናፈር አንገታችን እንድንደፋን ያደረከን እና አታስፈልገንም ስትለው በግልጽ አማርኛ ስታስቀይመው ሰምተናል። ውድ የኢትዮጵያና ቤተሰቦች ደስ ይለኝ ነበር እኔ እንደ ራሴ ይሄ ነገር በሶሻል ሚዲያ ላይ ባይወጣ። ነገር ግን እኔ ከመስራቴ በፊት ብዙ ሶሻል ሚዲያዎች ሰርተውታል፣ ተለቆ አይታችሁታል። እና መፋታት ሶኬ ይፋቱ። ነገር ግን ከመነሻውም ሶሻል ሚዲያ ላይ ባይወጣ ልጆች ባይጎዱ ትምህርት ላይ ምናምን ያላቸው ነገር አለ እና ያንን በተቻላቸው አቅም አሁንም እዚህ ድረስ ያለው ለልጆች ስነ ልቦና በቂ ነው። ይሄን ጉዳት ቢታከም እና ከዚህ በኋላ ያለውን ቢችሉ ሁለቱ ብቻ እየተገናኙ ነገሮችን ፊክስ ማድረግ ቢቻል፣ ቤቢም የሄደበት መንገድ ብዙም ደስ አይልም። ምክንያቱም ምን አለመሰላችሁ የኢትዮጵያ ፌዴራላዊ ዴሞክራሲ ሪፐብሊክ ህገ መንግስት በአስራ ዘጠኝ ዘጠና አምስት እና በተሻሻለው ላይ ሲታይ የቤተሰብ ህግ ኮድ ወይንም ይሄ ፋሚሊ ኮድ የምንለው አለ። እሱ ላይ ይሄንን ስጦታ በተመለከተ ወይንም በዚህ ንብረት ዙሪያ ምን ይላል የሚለውን ብቴሉን አብረን ብናይ ደስ ይለኛል እንደኔ እና ምን ይላል መሰላችሁ፣ ውዴ የኢትዮፕያና ላይ የቤተሰቦች እንደ ኢትዮጵያ ህግ በጋብቻ ወቅት የተሰጠ የወላጅ ስጦታ ወይንም በተለምዶ ይሄ ጊፍት የምንለው የግለሰብ ንብረት በመቁጠር አይተዋል ማለት ነው ህገ መንግስቱ ላይ ይህም ማለት ምን ማለት ነው በባልና በምስት መካከል በጋብቻ ወቅት እንኳን ከወላጆች የተቀበለ ስጦታ የተቀበለ ሰው ካለ የዛ ግለሰብ ሆኖ ነው ንብረቱ የሚመዘገበው ማለት ነው ይሄ ማለት ግን በምን አይነት እይታ ነው እንዴትስ ነው ፍቺው የሚለውን አብረን የምና ይሆናል በኢትዮጵያ የቤተሰብ ህግ ኮድ ወይንም ይሄ ፋሚሊ ኮድ በምንለው ውስጥ ማለት ነው በግልጽ ሁኔታ ተገልጿል። ከሁለቱም ጓደኞች መካከል በጋብቻ ወቅት የተመደበው የጋብቻ የንብረት ሁኔታ የተጋበዘ ከሆነ አስዩም አርጉሺ የተጋበዘ ማለት አንተን በሉበት፣ አስምሩበት። የተጋበዘ ከሆነ ከዚህም ውጭ በግለሰብ መንገድ የተቀበሉና በተለያዩ የወላጆች ስጦታ ለተቀበሉት ብቻ ናቸው። ጓንድኛው ስ ልክ እንዳልኳችሁ ነው የቤተሰብ ህግ ፋሚሊ ኮድ የምንለውን በተሻሻለው ማለት ነው እና የባልና የሚስት የግለሰብ ንብረት የሚሆነው የስጦታ ወይንም የውርስ ንብረት ነው ይላል። ከሰጠ ወይንም ከሞተ በግልጽ ሁኔታ ይህ ንብረት የተጋበዘ እንዲሆን ካልተባለ በስተቀ ይላል። ይህን የሚለው ምንድን ነው የቤተሰብ ኮድ ወይንም የቤተሰብ ህግ አንቀጽ አምሳ ሰባት ንዑስ አንቀጽ አንድ ኤ ላይ ማለት ነው። ይህንን በደንብ ይደነግጋል ማለት ነው። ይህንን ልክ በማስታወሻ መልክ እንየው እስኪ። በአጋጣሚ ወላጆች ስጦታውን ለእናንተ ለሁለታችሁም በማለት ከሁለቱን ጋ ብቻ ጓደኞች ጋር ካካተቱት በዚህን ጊዜ የተጋበዘ ንብረት ነው ሊሆን የሚችለው ማለት ነው። የተጋበዘ ንብረት ማለት እንዴት ነው? አሁን ወደነ ዳጊ ስናመጣው ንብረትነቱ የዳጊ እናት ቢሆንም ለዳጊ በስጦታ መልክ ሰታታለች። በዚያ ጊዜ ቤቢ ተጋባዥ ሆኖ እኮ ሰዎች ላይ ማለት በጣም ጉዳት ይሰጣል ማለት ነው። ከዚህም ውጭ በግለሰብ መንገድ የተቀበሉ እና በተለያዩ የወለጆች ስጦታ ለተቀበሉት ብቻ ናቸው። እሺ አንድ በአንድ ነው የሚሄዱት ልክ እንዳልኳችሁ ነው። የቤተሰብ ህግ ፋሚሊ ኮድ የምንለውን በተሻሻለው ማለት ነው እና የባልና የሚስት የግለሰብ ንብረት የሚሆነው የስጦታ ወይም የውርስ ንብረት ነው ያው ከሰጠው ወይንም ከሞተ በግልጽ። ሁኔታ ይህ ንብረት የተጋበዘ እንዲሆን ካልተባለ በስተቀር ይላል ይህን የሚለው ምንድን ነው የቤተሰብ ኮድ ወይም የቤተሰብ ህግ አንቀጽ ሀምሳ ሰባት ንኡስ አንቀጽ አንድ ኤ ላይ ማለት ነው ይህንን በደንብ ይደነግጋል ማለት ነው ይህንን ልክ በማስታወሻ መልክ እንየው እስኪ በአጋጣሚ ወላጆች ስጦታውን ለእናንተ ለሁለታችሁ በማለት ከሁለቱን ጋር ብቻ ጓደኞቾች ጋር ካካተቱት በዚህም ጊዜ የተጋበዘ ንብረት ነው ሊሆን የሚችለው ማለት ነው። የተጋበዘ ንብረት ማለት እንዴት ነው? አሁን ወደነዳጊ ስናመጣው ንብረትነቱ የዳጊ እናት ቢሆንም ለዳጊ በስጦታ መልክ ሰጥታታለች። በዚያ ጊዜ ቤቢ ተጋባዥ ሆነ።